ሰላም ጤና ይስጥልኝ። እንደምን አላችሁ ውድ የዩቲዩብ ተከታታዮች፣ ይህ መለኛው አቢሲና ዩቲዩብ ነው። ላይክ ሰብስክራይብ በማድረግ ቤተሰብ ሁኑ። ሰሞኑን ስለተፈጠረው የጎግል አድሰንስ ምክንያት ምንድነው የተፈጠረው፣ ማንነት ነው የሚመለከተው? የሚለውን በዝርዝር እናያለን። ሰሞኑን የጎግል አድሰንስ በአንዳንድ ቦታ ላይ አልሰራም እንዳለ ይታወቃል። በተለይ ኢትዮጵያ ላይ ያሉ ሰዎች ይህ የጉግል አድሰንስ ገንዘብ መቀበያ እምቢ እንዳላቸው ነው እየተናገሩ ያሉት እና ይህ ሁኔታ ከቅርብ ጊዜ ጀምሮ ወደዚህ ወደ አስራ አምስት ቀን አስር ቀን ሊሆኑ ይችላል። ይህ ነገር ሞኒታይዝ ለማድረግ የሚሞክሩ ሰዎች ወይ ደግሞ አዲስ ወደ ኢትዩብ የመጡ ሰዎችን ነው እያስቸገረ ያለው እና አብዛኛው ሰዎች ሞኒታይዝ ሆነው ገንዘባቸውን እየተቀበሉ ያሉ ኢትዮጵያ ውስጥ የሚኖሩ ሰዎችን አይመለከትም እና እነዛ ሰዎች አሁንም ባሉበት ሁኔታ ገንዘባቸውን መቀበል ይችላሉ። አሁንም ማለት እና ይህ ችግር ያስቸገራቸው ሰዎች አሁን ሞኒታይዝ ሆነው አንድ ሺ ሰብስክራይብ እና አራት ሺህ ሰዓት ወቻወር ካስቆጠሩ በኋላ ወደ ጉግል አድ ሰንስ በመሄድ ሞኒታይዝ የሚሆኑበትን ፕሮሰስ ሲያደርጉ ያ ነው እምቢ እያላቸው ያስቸገረው። ምክንያቱም ኢትዮጵያ ውስጥ የጉግል ወይም የዩቲዩብ አባል አደለችም። በሀገር ወይም ሎኬሽን በተቀየረ ሆኖ ነው እስካሁን ሎኬሽን ወይ ደግሞ በፖስታ ኮድ ይላክ የነበረው ወይም ውጭ ባሉ ሰዎች ቬሪፋይ የምትደረገው የመጨረሻዋ የገንዘብ መቀበያ ሁኔታ፣ እሷን አሁን እያስቸገረችው ያለችው። ለጊዜው ምን ያህል ጊዜ እንደሚቆይ አልታወቀም ግን ገንዘባችሁን አሁንም እየሰራችሁ ያላችሁ ሰዎች እናንተን አይመለከትም አሁንም መቀበል ትችላላችሁ በሌላ ሀገር በአረብ ሀገር ያሉ እንዲሁም በተለያዩ አረብ ሀገራት በሌላ ሀገርም ያሉ ይህ ጉዳይ አስጨነቃችሁም እንቢ ካላችሁ በተደጋጋሚ ኮዱን በመንካት ይሰጣችኋል ማለት ነው እና ኢትዮጵያ ያላችሁም እንደ አማራጭ ለሌላ ሀገር ያሉ ሰዎች ወይም ዘመድ ጓደኛ ካላችሁ እነሱ ኮድ ወይም ቨሪፊኬሽን ኮድ እንዲቀበሉ ማድረግ የምትችሉበት ሁኔታ ነው ያለው እና አሁን ሰሞኑን የአንዳንድ ሰዎች ኢትዮጵያ ውስጥ ያሉ ሞኒታይዝ እያደረገላቸው ነው የሚል ነገር እንትን ብሏል። ሊስተካከልና ወደ ነበረበት ሊመለስ ይችላል እና ተስፋ የሚያስቆርጥ ነገር አይደለም። በዛ መሰረት ማስተካከል ትችላላችሁ ማለት ነው። ጉግል አድሰንስ ጉግል ክሮም ላይ በመግባት ያለውን ሁኔታ ምን ምንድን ነው ያለው የሚለውን ሁኔታ መከተል ትችላላችሁ። ውድ ተመልካቾቼ፣ ሰብስክራይብ፣ ሼር እያደረጋችሁ ቤተሰብ እናታችሁን አረጋግጡ። አመሰግናለሁ። በዚህ ጉዳይ ይሄን ያለው ነገር አሁን ግን እየተመለሰ እና የአንዳንዶቹም እየሰራን ያለው ብዙም የሚያስጨንቃችሁ ጉዳይ አይደለም ብዬ አስባለሁ። ኢትዮጵያ ያላችሁም መፍትሄ የሚኖርበት ሁኔታ አለ። ግን ለመቼ፣ ለምን ያህል ጊዜ የሚለው ሁኔታ ግን አልታወቀም። ነው ለነበረን ጊዜ አመሰግናለሁ። ቴንኪዩ